ሄርሜላ አብርሽን እንግዲህ እዛ ወደ ቤተሰቦቿ ጋ ሄዳለች ማለት ነው ጋይስ። እንግዲህ ይሄ ታርጌት ለምን ይመስላችኋል? ለምን ሄርሜላ በግድ ይዛኝ ሄደች ለማለት ይሁን አላቅም። ኤንዌዝ እንግዲህ ይሄ ቪዲዮ በጀመራል ወይ በፊቱ ነው። እኔ ግን ባክግራውንድ የተቀየረ ነው የሚመስለኝ። ይቅርታ ትላንትና ብዙ ሰው በለተለቀቀ ቪዲዮ ማለት ነው አቤል በለቀቀ ቪዲዮ ስለተናደደ። ገባችሁ፣ ግዴታ ማሳወቅ አለባችሁ ተለምኖ እንደመጣ እቺ እቺ ሙድ ለጋሽ ማሙድ ተባለ ጋይዝ። እና ኤርሜላ እንግዲህ ዛሬ ምንም ይሁን እንግዲህ ተሸፍነሽ መትሻል ይሁን ከበፊቱ ይሻላል። ትላንትና ከትላንት ወዲያ የተሰራ ቪዲዮ ያስጠላ ነበረ። አስተያየት ሰምተሽ እንግዲህ ስለተስተካከልሽ ደስ ብሎኛል። እኔ በበኩሌ እንደ ሴት ልጅ እንድትሰደበ አልፈልግም ለምን ይቀመጣል? ይሄ በነገራችን ላይ እና እኔ እንጃ ላቅም፣ ጋይስ፣ በነገራችን ላይ በህይወታችን እኛ የምንዘራ ነው የምናጭደው ጋይስ። እና አንቺ በተለይ አሁን ሴት ልጅ ነሽ፣ እውነት ተፋቶ ከሆነ ሮተና አብረሽ ተፋቶ ከሆነ እኔ ግን ይቅርታ አድርጉልኝ አይመስለኝም። ለምን አብረሽ እንዴት ነው በዚህ ደረጃ አብረሽ፣ ታውቃላችሁ፣ ይተክሳል አደለን? ለብዙ ጊዜ ይተክሳል። እንዴት ደስተኛው ነው ማለት ሮተን አይፈልጋትም ነበር? ወይስ ትዳሩ ስለፈረሰ ደስተኛ አደረገ? በጣም ደስተኛ ነው በነገራችን ላይ ለኛ ነው ያስመሰለ ያለውና፣ በጣም ከሄርሜላ ጋር ደስተኛ ነው። ግን የኔ ሄርሜላ አንድ ነገር ልንገርሽ በኋላ እንዳታለቅሽ ማለት ነው። በኋላ እንዳትጎጂ እንደዚህ ወንድን ተለማምጠሽ በቃ የራስሽ ለማረጋት ሴት አይደለሽ? ነገ ምን እንደሚደርስብሽ አታውቅም። እኔ እውነት ለመናገር የእውነት ቢሆን ቢሆነው ሄርሜላ እንደዚህ ትሆናለች ብላችሁ ታስባላችሁ ጋይስ? ማለት ሴት ልጅ ናት። እንዴት ነው ከአብርሸ ጋር እንደዚህ መሆን አስፈለገ? ለምን ለምን ይመስላችኋል ጋይስ? እና እውነት የሴት ልጅ ምባ በነገራችን ላይ ጥሩ አይደለም። የእውነት ተጣልታችሁ ከሆነ ሩታ እንደዚህ የምታላክሶ እንጃ የሩታ እኔ በቃ ምን ልበላችሁ። ሩታ ስታለቅ በጣም ነው የሚከብዱ። ትላንትና እንደዛ ኡንባ ሲያናንቃት አይኑ አይኗን ሳይ ነበረና ከባድ ነው ጋይስ። የሴት ልጅ ኡንባ ከባድ ነው። እና እንግዲህ አያቴ ጋ ውስደሃለሁ አንተን ጋሽ የጋ ትሄዳለች ያለች ነው። እና ከዚህ በፊት እንደማይታወቁ ነው የምናውቀው። እና ኤንዊስ ከባድ ነው ጋይስ ምን ልበላችሁ። እና አንቺም ሴት ልጅ ነሽ ነገ ምን እንደምደርስብሽም አታቅም። እውነት ለመናገር ምን ምን ዋስትና የለሽም። የአንዳንዳችን የዛሬ ነው ነገ የምናገኘ አደለም። ደዛ ነው ብዬ ነው ማስቦና እንጃ ምን ልበላችሁ። ምን አይነት አስተያየት ልስጣቸው? እሱም ደስተኛ ነበረ እሺ ብሏት እንግዲህ እንዳልን አላት እና እና ቤላ ሂዱ ብያቸው ነበር የቀረውትና እሷ ደግሞ ምን አለች ጋይስ ለአንተ ብዬ ነው የቀረሁት፣ አንተን ይሄዳሉ ብዬ ነው የቀረሁት። ልይን ነበረ። አረ በግሽ፣ እሺ አጥይማ። አረ ወይኔ ጋይስ፣ አረ ወዴት ወዴት ነው? እኛ እውነት ይሄን መሰል ማለት እውነት ትዳር የሚያህል ትዳር ቀላል አይደለምና በዚህ ደረጃ እንደዚህ መሆን ያስፈልጋል። እንደዚህ ጥምጥም፣ አረ ወይኔ። ልጁ እኮ አሽተሽ አሽተሽ ገደልሽ እኮ። በዛ ደግሞ ምን አለ አብርሽ እዛ ሆኜ ቢደብረኝ ምናምን ከዛም ደግሞ ፈራሎኝ ከነ ጓደኞቼ ጋ ነው አያትሽ ጋ መሄድ ያለብን እያለ እና ምንም ችግር የለውም እያለች ነበር። እና በጣም ከባድ ነው ጋይስ እውነት ለማውራት ራሱ ይከብዳል። እኔ አሁን ሴት ሆኜ አስቡ። ወይም ፍቅረኛ ወይም ደግሞ ባሌ ጋር እንደዚህ የምትለጣጠፊ ይለጥፍሻ አለሁ እኔ ባይዘው በካልቸው ነው የምለሽ። በነገራችን ላይ ተጫዋች ነበርኩ ኳስ ለአራት አመት ውድድር ነበር። በወረዳ ማለት ነው። የእውነትን ነው በጣም ለኳስ ያለኝ ፍቅር ለምንም የለኝም የእውነት እና ምን ልበላችሁ ጎበዝ ነበር ከትምህርት እልቅ እኔ ፎኮሴ ኳስ ነበር እና ኤርሜላ ማለት ነው ፍቅረኛ ወይም ባሌ ጋ እንደዚህ ብትኝ እኔ እኔ ትዳሬላ አንቺ ብዬ ሰው ስለገባል ትዳር ልበትን በካልቸው ነው እንደ ኳስ እናንጠበጥሽ ባይዘው ወይ ማለት ነው እንጂ በስም አይለኝም። እና እዶቼ ለማንኛውም እንግዲህ ይሄ ለምን መጣ ጋይዝ፣ ታርጌቱ ትላንትና ብዙ ሰው ሲንጫጫ ነበር ባብርሸ ታርጌት፣ እንደዛ ነው እና ይሄን ለማሳየት ነው ብዬ ነው ማስበው። ኤኒዌይስ ጥሩ አይደለም ጋይዝ፣ ይደብራል።